ያልኳችሁ የመጨረሻ አንደኛ ደረጃ አንደኛ ደረጃ ይመስላል የሚባለው ክርስቶስን በመሰል የመጨረሻ የምትባለው እመቤታችን ንጽህት ቅድስት ድንግል ማርያም ናት። እንደው እኛን እያያችሁ ተስፋ አትቁረጡ። እንደው ዝርክርኩን መነኩሴ፣ ዝርክርኩን ጳጳስ፣ ዝርክርኩን መጋቢያ አዲስ እያያችሁ ተስፋ እንዳትቆርጡ። አብሰራ ገብርኤል ለማርያም ወይ ቤላ የሚለውን መዝሙር አወቃችሁ። ይህን ትውልድ የሰሩ ገድላት ናቸው። ይህን ትውልድ የሰሩ ድርሳናት ናቸው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦቼ እንደምንሰነበታችሁ፣ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ከዚህ በፊት ለማታውቁኝ እንዳለ ፈንታው እባላለሁ። እንግዲህ ዛሬ በጣም አስተማሪና ደስ የሚሉ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እኔ ከማውራቴ በፊት መጀመሪያ ወደ ቪዲዮ ወሰዳችሁ ያልኳችሁ የመጨረሻ አንደኛ ደረጃ አንደኛ ደረጃ ይመስላል የሚባለው ክርስቶስን በመምሰል የመጨረሻ የምትባለው እመቤታችን ንጽህት ቅድስት ድንግል ማርያም ናት። መቅድመ ታምር ስሰሙ ምን እንደሚል ታውቃላችሁ? መልኳም የአምላክን መልክ ይመስላል፣ ሀሳቧም እንዳምላክ ሀሳብ ነው የሚል ሰምታችሁ ታውቃላችሁ? አታውቁም? የመጨረሻው ምትመስለው ከመቤታችን በኋላ ጌታን የሚመስል አንድም ፍጥረት የለም፣ አንድም በሙሉ ከሷ በኋላ። የኛ ሊቃውንት መቅድሙ ሁሌ ከሚገርመኝ ነገር አንዱ የመቅድመ ታምረ ማርያም ለአንዳንድ ሰው ላይረዳው ይችላል። እንግዲህ ደሞ በጥላቻና በጥርጥር አይነ ለሚያዩ ደሞ ሌላ ሊመስሉ ይችላል። ግን በጣም አስቀረብ ሁላችንም ክርስቶስን መምሰል የተሰጠንን፣ የምንመስልበት ደረጃና ሁኔታ ግን በጣም የተለያየ። ከመቤታችን ቀጥሎ ያለውን ደሞ እሱ ያውቀዋል። በሆኑ እኛ የምናውቀው ቅዱስ ዮሐንስ መጥምቅን ነው እያለ ሰማይታቱ፣ ጻድቃኑ፣ ሌሎቹም ይደረደራሉ። ይህን የእያንዳንዱን ደረጃ እሱ ያውቃል። ግን እያንዳንዳችን የምንፈልገው መሆን የምንፈልገው ይሄን መልክ መምሰል የክርስትና የመጨረሻው ደረጃ ይሄ ነው። ለዚህ ነው መቤታችን ስለ እሷ ሲነሳ መልኳ እንደ አምላክ መልክ ነው፣ አቤቱ እንደዚያ መልክ አላቸው ለመባል ያበቃ ነው። መቤታችን ሁለንተናዋ መልኳ የአምላክን መልክ ይመስላል። ርራየዋ፣ ደግነቷ፣ ትህትናዋ ለምሳሌ በትህትና ከጌታ ቀጥሎ የመቤታችን አይነት ትህትና ያለው ማንም የለም። ክርስቲያኖች መልክ በነገራችን ላይ ይሄ? እውነተኛው መልክ የትህትና መልክ ነው። የመታዘዝ መልክ፣ የማመን መልክ እርሱ የታዘዘው መታዘዝ ማንም የሚናገረው አምላክ ሆኖ የፍጥሩን ስጋ ለብሶ በዚህ ምድር መመላለስ እና እንደኛ ደካማ ሆኖ በዚህ መታየት መናቂያ ሁሉ ጸዋቶ መከራ መቀበል አስገራሚ ነው። አስገራሚ ነው። እኛ ህሊናችንም ዝግጁ ስላልሆነ አንዳንዴ ምስጢሩን ስለማይገባን ስለማይገባል ምንናገረው፣ የምንሰማው ሰማው፣ ዝም ብለን እንዲሁ እያለን እንተዋዋለን። መተው ይሻላል፣ በእውነቱ መተው ይሻላል። ግን ከሱ ቀጥሎ በጣም አስገራሚዋ ፍጥረት መቤታችን ናት። ፍቅሯ ይደረብን፣ ኃይለ ተአምራቷ ይደረግልን። በእውነቱ እጅግ ትሁት ሴት ናት። እጅግ ትሁት ሚጠሏትን ሚሰድቧትን ሳይቀር የምትወልድ ስለ እነርሱ ይድኑ ዘንድ የምታማልድ ሞታቸው የሚያሳዝናት ልጇ ስለ ኃጢአተኞች የሚያደርጉትን ያውቁምና ይቅር በላቸው እንዳለ ስለ ሁሉም ይቅርታን የምትለምን በጣም እኮ ይገርማል። ሰይጣን በቃ ራእይ ዮሐንስ ላይ እንዳለው ያን ሁሉ ከፍቶባት እጅግ የምትገርም የሚገርም መልክ ያላት በእርግጥም የአምላክን መልክ የምትመስል ማየታችን ናት ማለት በረከቷ በሁላችን ይጠረብን። መምህራችን ዲያቆን ብርሃን አድማስ እግዚአብሔር አምላክ ቃለ ሕይወት ያሰማለን። ይህንን መረዳት ነው ኦርቶዶክሳዊነት። የተወደዳችሁ ወንድሞች እህቶቼ፣ አባቶቼ፣ ታናናሾችም ታላላቆችም በሙሉ የእመብርሃንን የድንግል ማርያምን ነገር ዝም ብላችሁ ስታስቡት በጣም የሚደንቅ ነው። ምክንያቱም እኛ ክርስቲያኖች በሙሉ የተጠራ ነው ክርስቶስን እንድንመስል መምህራችን እንደነገሩ። ስለዚህ ክርስቶስን በመምሰል ጉዞ ውስጥ ነው ሁሌ ኑሯችን ማለት ነው። የበቃውም ሊሆን ይችላል ኃጥኡ ወጣኒውም ሊሆን ይችላል። ሁሌ ክርስቶስን ወደ መምሰል ማደግ የማይቋረጥ ማደግ ነው። ይሄ ሱታፊ አምላክ ይባላል። ስለዚህ ከሁላችንም ደግሞ ግንባር ቀደም ሆና ከፍጡር ሁሉ ከፍ ብላ አምላክን የመምሰል ሕይወቷ ከፍ ብሎ የሚታየው የእመቤታችን ብቻ ነው። ሌሎቻችን ቅዱሳን ሌሎች ቅዱሳን አሉ። ከመላእክት ወገንም፣ ከሰው ከመላእክት ከጻድቃን ከሁሉም ወገን አምላክን ክርስቶስን ለመምሰል ጉዞ ያደርጋሉ እንደም ቤታችን ግን ከፍ ያለ የለም። ሐሳቧ እንደ አምላክ ሐሳብ ነው በነገራችን ላይ እኛ የክርስቶስ ልብ አለን ብለን እንድንናገራለን ወንጀል የሚሰበክልን የክርስቶስ ልብ አለኝ ብለን የምንናገርበት አንደበት ምን አይነት አንደበት በጣም የሚያስጨንቅ ነገር ነው የእውነት ካሰብነው ማለት ነው ስለዚህ ዝም ብለን የምናሰላስለው ነገር ነው ይሄ ስናሰላስለው ደግሞ እውነት የሆነና ወደ አምላክ ማደግ። አሁን የእመቤታችን ሐሳብ እንደ አምላክ ሐሳብ ነው ስንል እንግዲህ የእመቤታችን ልብ እንደ አምላክ ልብ ሊሆን ነው ማለት ነው። ይሄ ማለት ደግሞ መናፍቃን እንደሚሉት አይደለም። የአምላክን ልብ ይተካል። አሁን አምላክን ወደ መምሰል ክርስቶስን ወደ መምሰል አድጋለሁ ማለት ክርስቶስ እሆናለሁ ማለት ነው አይደለም። እመቤታችንም አምላክን ወደ መምሰል በማደጓ ከፍታ ውስጥ ተወዳዳሪ የላትም። ከፍጥረት ሁሉ ማለት ነው። ይህን ማለት ምን ማለት ነው? እመቤታችን ክርስቶስ ሆናለች ወይም እመቤታችን ደግሞ አምላክ ሆናለች ማለት ግን አይደለም። ወገኖቻችን ያልተረዱት ይህን ነው። የሰሞኑ ግርግር እንደዚህ ስለነበር ነው ይህንን ሐሳብ ይዤ የመጣውት። ተይ እንደዛ ያለ ቪዲዮችን ያጋራኋችሁ ማለት ነው። ስለዚህ እመቤታችን ትህትናዋ የአምላክን መልክ ይመስላል ማለት እኮ የስጋ ጸባይኛ መልክ የምንለውን መልክ አይደለም፣ በሀሳቧ በህሊናዋ በአኗኗሯ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለውን አምላክ በመምሰል ደረጃ እሱን ትመስለዋለች ነው። ምክንያቱም የአምላክ መልክ ምን ሊመስል ይችላል? የአምላክ መልክ ምንድነው የሚመስል? ስለዚህ የአምላክ መገለጫው ቅድስናው ነው። ስለዚህ ቅዱስ ለመሆን በማደግ ሕይወት ውስጥ የኖረች ያደገች እመቤታችን ቅድስት ድንግል ማርያም ናት። እና እንደው በእውነት ፍቅሯን እንዳድርብን እንደው ፍቅር አይደርብን። ሌላ ምን እንላለን? እስኪ አሁንም ከእመቤታችን ጋር ተያይዞ ሌላ ቪዲዮ ጨምራችሁ አብሰራ ገብርኤል ለማርያም ወይቤላ የሚለውን መዝሙር አወቃችሁ። ከሱ ከታች ላይ ያለው አንቀጽ ምንድን ነው የሚለው ወይም መስመር ሚካኤል መልአክ በክነፈ ጾራ መንጠላይተ ደመና ሰወራ ይለም የሚለው? አንቀጹ በመሰረቱ ለእመቤታችን የሚነገር ሚካኤል መልአክ የሚባለው የእመቤታችን ጠባቂ ነው። ፍጥረታትን ፈጥሮ እግዚአብሔር አርብ የሰው ልጅን ከመፍጠሩ በፊት በቅዱስ ሚካኤል በክንፉ ሰሌዳ ላይ እመቤታችንን ስሎ እመቤታችንን አሳያቸው። ሚካኤል በክንፎቹ ጋረዳት። እመቤታችንን ሳስቶ ማንም እንዳያያት የእሳት መጋረጃዎች በሙሉ እመቤታችንን በቅዱስ ሚካኤል ክንፍ ላይ ያዩት በሙሉ ተጋረደች እኮ ለማለት ነው። ለዛ እኮ ነው ደራሲያኑ በሙሉ ስለ እመቤታችን ሲናገሩ ሰባቱ የእሳት መጋረጃ በየትኛው ጎንሽ ተዘረጋ? በቀኝሽ ነው በግራሽ ከኋላሽ ነው ከፊትሽ? የሚሏት እኮ ለዛ ነው። ዛሬ አላወቅነው ይሆናል እንጂ ክርስቲያኖች ሙሴ ሲና ተራራ ላይ ወጥቶ ደጅ ሲጠና ሰባት የእሳት መጋረጃ ነበር አልፎ ሄዶ ያቺ መጋረጃ መቤታችን ነት። ለዛ አይደል እንዴ ውዳሴ ማርያም ጸሎት ስናደርግ ለስላሴ ሰጊድን መስገድን የምታስተምሪላቸው የእሳት መጋረጃቸው አንቺ ነሽ አይደለምጥል ወደ ቅድስት ስላሴ መግባት የሚፈልግ ክርስቶስን ማግኘት የሚፈልግ ማንም ቢኖር አልፎ የሚሄደው የትኛውን መጋረጃ ነው? እስቲ እመቤታችንን በሉ። እመቤታችንናት መጋረጃው፣ እመቤታችንናት የክርስቶስ መጋረጃ። እሱን የምትሸፍነው እሱን የምትጋርደው እሱን ለማወቅ ለሚሄዱ በሙሉ ደግሞ ማለፍ የሚጠበቅባቸው ነገር ቢኖር እመቤታችን ነው። እዚህ ፍጥረታቱ በሙሉ ስለማን ተፈጠሩ ይባል? ስለ እመቤታችን ነው የተፈጠሩት። ስለ እመቤታችን ምክንያት ነው ይሄ በሙሉ ነገር የተገኘው። እኛ የተፈጠርነው ስለሷ ተብሎ ነው። እሷ ባትኖር ኖሮ እሷ ተወለደች ባይባል ኖሮ እሷ በአምላክ ሊና ታስባ ባትኖር ኖሮ የኛ መገኘት እንደዚህ ሁሉ እንቆቅልሽ ይሆን ነበር። ለዛ ነው ጌታችን ከዕለተ እሑድ አንስቶ እስከ አርብ የፈጠራቸው ፍጥረታት ላይ እመቤታችንን ፈልጎ የሚያጣት ማንም አይኖር። እሁድ ብትሄዱ በሰማይና በምድር ታገኟታላችሁ። ተሻግራችሁ ሰኞ ብትመጡ በውሃው ታገኟታላችሁ። ዛሬ እመቤታችን የተወለደችበት ቀን ላይ አንዱ ስለ እመቤታችን ከሚነሱ ነገሮች መካከል እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሷሉ። ክብር ይግባት እና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሁድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለ። እየሰማችሁን? ሰኞ ነው የከፈለው አንደኛውን እጅ ጠፈር አደረገ። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገ። ውቅያኖስ ባህር አደረገ። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገ። ለዚህ ለዲያቆን ወንድማችን ቃላት ያሰማልን። አሁን የእሳት መጋረጃ ነው። እመቤታችን ከክብሯ የተነሳ ምክንያቱም በማህፀኗ ያደረው ልዑል አምላክ ያው እግዚአብሔር፣ የእግዚአብሔር ልጅ እግዚአብሔር የሆነ የእግዚአብሔር ቃል ሰው የሆነ ኢየሱስ ክርስቶስ ነው በማሕፀኑ ያደረው። እንግዲህ ለአምላክ እንዲህ ተብሎ ይነገርለት ለነቢያት አባቶቻችን በሰማይ እግዚአብሔርን አኗኗሩን ያደንቃሉ። ስለዚህ ለእኛ ለማብራራት ቋንቋ ስለሚያጥር እኛ እንዲገባን የእሳት መጋረጃዎች በፊቱ ይጋረዳሉ። በአምላክ ፊት እነዚያ ሰባት የእሳት መጋረጃዎች በየት በኩል ተዘረጉ? አንቺ ታናሽ ብላቴና በማህፀንሽ ውስጥ ያ ሃያልና ልዑል አምላክ ሲያድር ብለው የሚያረንቁትም ለዚህ ይችን የእሳት መጋረጃ እንድንረዳት፣ እሷም በህይወታችን ገብታ እንድትረዳን እግዚአብሔር ይፍቀድልን። እንቀጥል። እመና እኛን እያያችሁ ተስፋ አትቁረጡ። ጠውን ዝርክርኩን መነኩሴ፣ ዝርክርኩን ጳጳስ፣ ዝርክርኩን መጋቤ ሐዲስ እያያችሁ ተስፋ እንዳትቆርጡ። እኛን አልፋችሁ ከኋላ ተመልከቱ። ምይመና ማርያም ከልቤ ነው እምላችሁ። እኔ ተስፋ ማልቆርጠው በሁለት ምክንያት አንደኛ፣ ቤተ ክርስቲያንን ከሦስተኛ ሰው ከመስማት አምልጫለሁ። እንኳን ተማርኩ ሶስተኛ ሰው ማንም ያጣለ፣ እኔ ፓትርያርኩ ሆነ ነገር ጳጳሳቱ ሲኖዶስን ሰብስበው ጴንጤውኛለሁ ብሎ እኔ በጣም ነው ሳቄ የሚመጣው እንጂ አይገርመኝ፣ ምክንያት እሳቸውን አልፌ እሷን አግኝቻታለሁ። ምን ቸገረኝ? እኔ እንዴ እኔ ጳጳሱ እንደዚህ ከሆነ ታዲያ ምን ይፈጠር? ሰባቂ እንትና እንደዚህ ከሆነ ታዲያ ምን ይፈጠር? በፊትም አልገባም፣ ሳይገባ ወጣ

2015 ሚያዝያ አንድ ቀን ድረስ ያለው ሄኖክ ማለት ነገማ ማን እንደሆነ አላቅም እኔ ሲለወጥ ደግሞ እለወጣለሁ። ምን ችግር አለ? እኛን ስትከተሉ እናንተ ቢለወጡ ብላችሁ ምከ ብቅ ብቀየር እኔ አሁን ነገ ብድግ ብዬ የሆነ ሃይማኖቴን ቀየርኩ ብል ወይኔ ዐይነ ስውር ዞረበት ማለት ነው፣ ነው የሚባለው ማርያምን ነው ምላችሁ፣ ምነካው ሁለተኛ ደሞ አይኑ ጠፋ ያኛው አንሶ አይ ነው የሚባለው እመብራን ነው ምላችሁ ሰባት እንዲሁ ምን አገባችሁ እናንተ ክርስቶስን ብለን ጀመ እሸቱን ብለን መታል። ሚካኤልን ብለን መተ ወልደ ሚካኤል ያቀልጣል። ማርያምን ብለን መተ ገብረ ገብረ ማርያም ያቀልጣል። እንደ ገብረ ማርያም እንዳትሆን ለህክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ዩነት ወደ አንድ አንቀጭቃዣ በሽተኛ አለ። ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ ሐኪም ቤት? ምንድነው የሚያም ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያም ያማል? እንዴ አዎ። ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ ቀልቀል ያሉ በሽተኞች አወያይ በሽተኞች አርጋችሁ ውሰዱ። ይህን ነው የምነግራቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይሄን ያደረገው። እኔ ጭንጋፍ ነኝ ያለ ቅዱስ ጳውሎስ፣ እኔ ጭንጋፍ ነኝ። እንግዲህ በእውነቱ ጭንጋፍነት ይሄ ቢሆን ምን ነው መቶ ጊዜ በተጨነገፍን ነበረ። አይን እያበራ ለምጽ እያነጻ እስከ ሶስት እስከ ገነት እየተነጠቀ የመላእክት ቋንቋ እየሰማ እየመጣ ምርጥ አድርጌ ያለው ብሎ ክርስቶስ እየተመሰከረለት፣ እኔም ምንድን ያለ ጭንጋፍ ነኝ አለ። ዳዊት እንደ ልቤ ያለ ሰው አገኘሁ እያለ ከላይ እግዚአብሔር ይናገራል። እሱ ደግሞ አረ እኔ ትል ነኝ ብሎ ቁጭ። እኛ እኮ እራሱ ከትል ያልተሻለ ህይወት እየኖርን ነው። አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ፣ ምንትስ ነኝ። አንዳንዱ ሰባኪ እኮ እውነቱን ለመናገር ስለ ክርስቶስ ሰብኮ እራሱ ከክርስቶስ የበለጥ መከበር ይፈልጋል። ደጋሹ እያለ አሳላፊው የሚያንገላታችሁ ድግስ እኮ አለ። ደጋሹ እያለ አሳላፊው አይኑም ይሰስታል። እኔ ኢትዮጵያ ቤተ ክርስቲያን አሳላፊ አበላሻት ድግስ ነው የምትመስለኝ። ነው እንትለ ክርስቶስ በደምብ ደግሰዋታል፣ ሊቃውንቱ በደምብ ደግሰዋታል። ግን እኔን የመሰለ ዝርክርክ አሳላፊ ሰጣት። ግን ደጋሹ እንዲህ በቀላሉ አይለቅም። ልጅ እና ቅኔው ይሄ ነው እሺ። ለመጋቢ ሐዲስ እግዚአብሔር አምላክ ቃል ያሰማልን። በድጋሚ ይሄ ቪዲዮ ያው ሁለት ዓመት ሆኖታል ከተላለፈ፣ ግን አሁን ወቅቱንም ሰሞኑን በተነሳው ጉዳይ ስለሚመለከት ይመረከታ ያስተምራል ብዬ ስላሰብኩ ነው የመጣሁት። ይህ ቪዲዮ ጳጳሱ ካዴ፣ መምህሩ ካዴ ሊቃውንት እኮ ነው ከሱ የተለየ ቢያውቀው ቢረዳው ነው እንጂ የካደው አይነት ስሜት እየሰማችሁ ብዙ ምእመናን ይደነግጣል። እንደው እውነት ለመናገር ቅድስት ቤተክርስቲያን ብዙ ልጆች አሏት። እንግዲህ የቤተክርስቲያን ጠላትም ሁሉ የሚነሱት ከውስጥ ነው። ሰው በክደት ይፈተናል። በሴራ ቤተክርስቲያን እንዲፈትን ይችላል። በክደት አእምሮው አስቸግሮት የመረዳት አቅም አንሶት ሊቸገር ይችላል። የማመን ጉዳይ ስለሆነ እምነት አደመሸት። ስለዚህ ይሄ ነገር ደግሞ እግዚአብሔር አምላክ እርዳታ በጎ ሕሊና ኖሮት መጽሐፍን ከመረመረና ሊቃውንትን ካማከረ ቤተክርስቲያን የመጣችው በእንደዚህ አይነት መንገድ ስለሆነ በሊቃውንት አባቶች በቅዱሳን አባቶች ዘንድና በቤተክርስቲያን ጠብቃ ባስቀመጠችው መጽሐፍ አንድምታ አስቀመጠችው መጽሐፍ ቅዱስ ጥርት ያለ መጽሐፍ ከጌታ ከኢየሱስ ክርስቶስ የሚያደርስ መጽሐፍ ቅዱስ አለና በዛ ስለሆነ መረዳትና እውነተኛዋን ቤተክርስቲያን ማግኘት ይቻላል። ነገር ግን ሰሞኑን እንደተከሰተው ነገር ጳጳሱ ስለ ካደ በሆነ ጉዳይ አመለካከቱ ስለተዛባ በሆነ ጉዳይ ከኦርቶዶክሳዊ ሳቤ ውጭ በሆነ ቁጥር ምዕመናን መደንገጥ አለብን ብዬ አላሰብም። አባቶችን መጠየቅ ነው። ሁሌ ይወጣሉ። ሊቃነ ጳጳሳት ይክዱ ነበረ። በፊተኛዋ በድሮዋ ቤተክርስቲያን ዘንድም ሊቃነ ጳጳሳት ናቸው። በአስተምሮ እየካዱ ወልድ ዋህድ ኢየሱስ ክርስቶስን እየካዱ ወልድ ፍጡር ነው ሲሉ ሲሞገዙ የነበሩት በሙሉ ጳጳሳት ናቸው። ሲያወግዙም ጉባኤ ሲያደርጉም የሃይማኖት ቀኖና እና ዶግማ ሲያቆሙ የነበሩም ሊቃውንት ጳጳሳት አባቶች ናቸው። ስለዚህ ምንም አዲስ ነገር አይደለም። በዚች ምድር ኃጢአት ስዋ አንድ ነው። ድሮ የተደረገው ኃጢአት ነው አሁን የሚደረገው፣ አዲስ ኃጢአት የለም። ስለዚህ በሃይማኖት አስተምሮም ቢሆን አዲስ ክደት የለም ድሮ ነገሬ ነገሬ ብለን ስማቸውን ጠርተን ማንዘልቃቸው ብዙ ሰዎች አሉ። እነሱ ሲያነሱት የነበረው ጥያቄ ነው። ግን የሚታመነው ነገር የጥንቷ ቤተክርስቲያን ከሐዋርያት ጀምሮ ለእመቤታችን ያለው ትምህርት ይህ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረው ትምህርት መሆኑ ማንም ሰው አንብቦ ሰርች አድርጎ ሊደርስበት የሚችል ጉዳይ። አለማመንና መውጣት አለ ነው። ግን በዚች ቤተክርስቲያን ውስጥ ነኝ ብሎ የቤተክርስቲያኒቱን ትምህርት የቤተክርስቲያኒቱ ትምህርት እንዳልሆነ አድርጎ ማስተማር ወይም ደግሞ ከኦርቶዶክስ ቤተክርስቲያን ውጭ ሆናችሁ ቤተክርስቲያኒቱን የምትበጠብጡ የቤተክርስቲያኒቱ ትምህርት ያልሆነውን እኛ እናውቅላት አለን ቤተክርስቲያኒቱ የምትሉ ትክክል አይደላችሁም። አለማመን መብታችሁ ነው፣ ግን የቤተክርስቲያኒቱ የኖረ የቆየ ክርስቶስ ከመሰረታት ጀምሮ የኖረ ትምህርት መሆኑን ግን ልታውቁ ይገባል ነው። ስለዚህ እኛ ከሐዋርያት የተቀበልነው ትምህርት ነው፣ ከሐዋርያት የተቀበልነው ነው። ከጌታ የተቀበልነው ትምህርት ደግሞ እውነተኛና ንጹሕ ነው። ስለዚህ ብዙ አትጨነቁ፣ ለእኛ ለማለት ነው። ወደ ቀጣይ ቪዲዮ ልሰዳችሁ ይሄን ትውልድ የሰሩ ገድላት ናቸው። ይህን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬን ለመሆን የሚያስብ ትውልድ ይፈጠራል። ሁልጊዜ ጠላትህ መርጦ የሚያዳክምብህን ቦታ ማለት የአንተ ጥንካሬ ነው ማለት ነው ደጋግሞ ያ ነገር ላይ ካጠቃ ደጋግሞ ያንን ነገር እየደጋገመ ቁስል አድርጎ መጠስጠስ ከጀመረ ያ ቦታ የአንተ ትክክለኛ የጉልበት ኃይል ነው። ልክ ሶምሶንን እንዳረገችው ነው እኮ። የቱ ጋር ነው ጉልበት አለችው? ጸጉሬ ላይ ነው የሚፈለገው። ጸጉሩ ነበር ተቆረጠ፣ ተዳከመ። የኢትዮጵያ ቤተ ክርስቲያን አንዱ እንድትዳከም የተደረገው መጻሕፍቶቿን እንዲቆነጽ ገርላት እንዲቆነጽሉ፣ መጻሕፍትን ሰው ጥርጥር እንዲው ገርላትን እንዲያበሻቅጥ ገድላትን ናቂ ትውልድ እንዲመጣ አረጉት። መጀመሪያ አጥብተው በሁለት አይነት ሰልፍን የመጣችሁ ጣሊያን ስትመጣ አንደኛ የመጣችሁ የቆሎ ተማሪን ያብነት ትውርቴቶቹን መጀመሪያ የምትገለው ለምን ነው? ሁለት ነገር ነው። አንድ ኢትዮጵያዊነትን የሰራው ይሄ ኢትዮጵያዊ ማይንድ ሴት እነዚህ የቆሎ ትውርቴት ተብለው ሲያዩቸው የተናቁ ራሳቸው ላይ ጥምጣም የጠመጠሙ ቁምጣም የሚለብሱ ግን ልበሰፊዎች፣ የማይፈሩ ጀብደኞች፣ ሃይማኖታቸውን የጠበቁ ጾመው የሚዋጉ ስብዕና ያላቸው አስቀዳሽ ትውልድ የፈጠሩት እነዚህ ናቸው። ስለዚህ ስር መሰረቱ ስላወቁት መጀመሪያ ተንቀሳቃሽ ቤተ መጻሕፍቱን መግደል ጀመሩ ማለት ነው። ይሄን ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬን ለመሆን የሚያስብ ትውልድ ይፈጠራል። ስለዚህ ትውልድ ወላጅ ናቸው። ለዚህ ነው አሁን ብዙ ጊዜ ሰው አይገባውም። ገድላት፣ ድርሳናት፣ የቤተ ክርስቲያን መጻሕፍት እንዲጠቁ ታድሶ ምኑ የሚያደርገው ዝም ብሎ ይመስላቸዋል። ምክንያቱም ገድላት ላይ ጥርጥር አደረብን ማለት አንተን የሚሰራን ኢትዮጵያዊያ ማንነትን ማፍረስ ነው ማለት ነው። ይሄ በደንብ አጥርተው ለብዙ ፈንድ አድርገው የሰሩበት ነው። እና የሚገርማችሁ ነገር የቆሎ ተማሪዎቹን ተንቀሳቃሽ ቤተ መጻሕፍቶቹ ግድሏቸው ለምን ኢትዮጵያዊነትን የሰሩት እንደ ዲዮቅልጥያኖስ ነው ሲያደርገው እንደዛ ነበር አባ በፊት ታሪክ ተፍጻሜተ ሰማዕትን ለምን ገደለው እኔ አስተምራለሁ እነሱ ይበዛለሁ ሰው ሲሉት ግደለው ተፍጻሜተ ምን አሉት ብዙ ተፍጻሜተ ጴጥሮሶች ኢትዮጵያ ውስጥ ተገለዋል ይሄ ነው እንግዲህ በገድላት ዙሪያ የአባቶቻችን የቅዱሳንን ታሪክ እንዳናውቅ ገድላቸውን እንዳንረዳ እንድንነቅ የሚያደርጉ ወገኖች አሉ ጠላት ማለት ነው በዚህ ጠላት ሰይጣን ይህንን በማስጠላት ሙሉ በሙሉ እኛ ከቤተ ክርስቲያን ውጭ እንድንሆን እየጣሩ ነው ያሉ በተለይ በዚህ ዘመን ማለት ስለዚህ ጠንክረን ማወቅ አለብን። ቅዱሳት ገድላት ለእኛ ለህይወታችን በጣም መሰረት ናቸው እንዴት መሰረት እንደሆኑ ምንገራቸው ኢየሱስ ክርስቶስም ሲያስተምር ሐዋርያትም ሲያስተምሩ ቅዱሳን እየጠቅሱ ነበር የነ አብርሃምን ታሪክ እየጠቀሰ እንደ አብርሃም የአብርሃም ስራ ለምን አትሰሩ፣ እንደ አብርሃም ለምን መሆን እንደሌለባቸው ይነግራቸው ነበር። ላይሁድ እራሱ ሲታበዩበት አብርሃምን እየጠቀሱ የአብርሃም ልጆች ብትሆኑ የአብርሃም ስራ በሰራችሁ። ስለዚህ ከአብርሃም ተማሩ ነው። የአብርሃም ታሪክ አለ፣ የተጋገለው ተጋድሎ አለ፣ አብርሃም የተቀበለው መከራ አለ፣ አምላክን በማመኑ ምክንያት የተቀበለው መከራ አለ። የመጣበት ብዙ ስቃይ ነበረ። እሱን አምላኩን ይዞ እንዴት እንዳለፈው፣ እግዚአብሔር ከሱ ጋር እንዴት እንደነበረ፣ እንዴት ይኖር እንደነበረ፣ እግዚአብሔር እንዴት ያመልክ እንደነበረ መስዋዕት እንዴት ያቀርብ እንደነበረ አጠቃላይ በመጽሐፍ ቅዱስ ተዘክሯል። ይህንን አብርሃምን ጌታ ኢየሱስ ክርስቶስ የአብርሃም አምላክ ሲሆን አብርሃምን ጠቅሶ ያስተምር ነበር፤ እንጂ እሱ ብቻ አይደለም። ለሙሴ እንኳ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እያለ የአብርሃም ፈጣሪ በልጁ በአብርሃም ተመክቶ ተመክቶ ማለት እየተመካበት አብርሃምን ለሙሴ ይነግረው ነበር። እኔ የአብርሃም አምላክ ነኝ፣ አንተ ማነክ ሲለው ማለት ነው የአብርሃም አምላክ ነኝ፣ የኢስሐቅ አምላክ የያዕቆብ አምላክ ነኝ። ምክንያቱም አንዳንዴ ፕራውድ የምታረጉበት ሰው ሲኖር ስማችሁን በስሙ መጠራት እንደምትፈልጉ ማለት ነው። እግዚአብሔር በአብርሃም ስም መጠራት ወደደ። ስለዚህ የአብርሃም አምላክ የኢስሐቅ አምላክ የያዕቆብ አምላክ ተብሎ መለመንን ወደደ። ይህን እግዚአብሔር የወደደውን ነገር እንዴት ነው እኛ የምንነቀው? ሁለተኛ በአዲስ ኪዳንም ቢሆን የመጡ ሰማዕታት ሊቃውንት ቤተ ክርስቲያን ሐዋርያት ተጋርሏቸው ኢየሱስ ክርስቶስን እንዴት ያመልኩት እንደነበረ፣ እንዴት ወንጌልን ይሰብኩ እንደነበር፣ እንዴት ያስቀድሱ እንደነበር፣ እንዴት ቅዱስ ቁርባን ይቀበሉ እንደነበረ፣ አህዛብ እንዴት ያጠምቁ እንደነበር፣ ዓላውያን አህዛብ ጋር እንዴት ይጋደሉ እንደነበረ፣ ራሳቸውን ለሰይፍ ለክርስቶስ ስም አሳልፈው እንዴት ይሰጡ እንደነበር፣ እንዴት ይጸልዩ እንደነበረ ሙሉ ህይወታቸውን እያወቅን ከኛ ጋር እንድንዋሃድና እንደነሱ አይነት ህይወት እንድንኖር ክርስቶስን የመምሰልን ህይወት እንድናሳድግ የሚረዱ ናቸው ገድላትና ድርሳናት ማለት። ከዚህ በተለየ አጣመው ተርጉመው ተው ብንላቸውም አልረዳን ብለው ቅዱሳንን እንደምናመልክ አድርገው የሚነግሩን ሰዎች ግን እኔ እንጃ እንግዲህ ልንረዳቸው አንችልም። ምክንያቱም እንደማናመልካቸው ያውቃሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምናመልክ ያውቃሉ። ነግረናቸዋል። አረ እናንተ በቃ ማርያምን እያመለካችሁ ገብርኤልን እያመለካችሁ የሚሉ ከሆነ ምን ምን ማድረግ እንችላለን? ዝም ነው። ስለዚህ አተራሩልን በቃ ተውት፣ እኛ ክርስቶስ እናቀዋለን ልንል ይገባል። የቤተ ክርስቲያን ትምህርት በሰነ ስርዓት መረዳት አለብን ብዬ አስባለሁ። ውድ ተመልካቾች፣ እንግዲህ እነዚህ ቪዲዮዎች በጣም የሚያስተምሩ ደስ የሚሉ የኦርቶዶክሳዊ ኮንሰርት ያላቸው ስለሆኑ አምጠቻቸዋል። እናንተ ደግሞ ከተመቻችሁ ሼር አድርጉላችሁ። ስለዚህ ቃል እግዚአብሔርን መማር የእግዚአብሔር ማደሪያ መሆን ላልተረዱ ወንድሞቻችን እንዲረዱ ማድረግ፣ ሀሳቦችን ሼር ማድረግ፣ በኮሜንት ቦክስ ላይ አስተያየት መስጠት፣ ኦርቶዶክሳዊ አንድነትን ማጠናከር አለብን ብዬ ስለማስብ እንደዚህ ዓይነት ቪዲዮዎች አጋራችኋለሁ። ከኔ ጋር ስለነበራችሁ እግዚአብሔር ያክብራችሁ። አመሰግናለሁ። በሌላ ቪዲዮ መለሳለሁ። ቸርቆይ።